ቪዲዮውን ለቅና ራሴ ላጠፋለሁ። ማለት ምንድ የምትፈታኝ ከሆነ ነው። አሁን እሷ አመጣጧ ምንድ ነው? እንዲህ ለምናት ለምኗት፣ በቃ ራዩ ካልፈታኝ ወይ በረኪና ጠጣለው ምናም ልትል ነው። እፈታሽ አለው። እሺ ምን አይነት እኔ እንደዚህ አይነት ነገር አሳቡ ራሱ አይመጣልኝም። እኔ እስከ ዛሬ ድረስ ሰው ራሱ እቺ እኮ ማለት ነው የገንዛ ባሏን የቀረፀች። ነገ እኔ አሁን ሰይድ ጋር ብኖር ማለት ነው ከባሌ ጋር ብኖር ቤቴን ትዳር ቢ እኔ ደግሞ በጣም ፈዛዛ ቤት ሰው መጥቶ የፈለገው ነገር ቢያደርግ እኔ ራሴን ምናምን ለንተን ለማለት ሳይሆን፣ ወላሂ የሚያውቅ ሰው በጣም ምንም ነገር ቢደረግ አላይም። እኔ አንዱ ክፍል ቁጭ ቤት እሷ አንዱ ክፍል ብገባ ማለት ነው ያው መገናኘታችን አይቀር ወይ ሰይድ አሁን ሰይድ የኔ ቤት ቁልፍ አሁን እኔና ሰይድ ታርቀን አንድ ላይ ብንኖር አስባችሁ የቤቴ ቁልፍ ይኖረዋል የቤቴ ቁልፍ ኖሮ ማለት ደግሞ አዩ እንደምንም ብላ ቁልፉን በዚህም በዛም ብላ በትበት ብላ ካገኘች በኋላ ድብቅ ካሜራ ብትገጥምብኝስ ከዛ እንደፈለገች ስታሽከረክሬ ማለት ነው ገና ገና ቪዲዮ ይራቁት ቪዲዮ ይወጣብኛል ብዬ እንዴ እንዴ እናት ይቻላል አሁንም አትፈራም ታስታውቃለች አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በየት ያላችሁ በሰላም ናችሁ? ብዙ ይበልልኝ። ዛሬ ሰይድ እንግዲህ ምን እዚህ እንደመጣ ማለት ነው። እኔም ቪዲዮን አይቼ በጣም ገርሞኝ የገረመኝንም ነገር ቪዲዮንም አንድ ላይ እንድናየው እላችሁ መጥቻለሁ ማለት ነው። እስኪ ምንም ነገር ከመናገሬ በፊት መጀመሪያ ቪዲዮውን እንየውና ከዛ አብረን ሀሳብ እንሰጥበታለን። እኔ ዛሬ የመጣሁት

ራሱ ልቅቅ አረግና ራሴ እኔ እና ፍታኝ ካልሽ፣ እኔ ዛሬ ማታ ከፈለግሽ በሚሊዮን አውጥቼ ደግሽ ማለት ነው። ካሜራ ቀርጸሽ ቪዲዮ ቀርጸሽ ሚዲያ ላይ ነገር የለም። መፈታት ከፈለግሽ እናት ዘና አድርጌ አፈታት እንደዚህ እጂ ሻንጣ ሲምትሽ ወጪ እየተሳዳደብን አደለም እንዴ ደግሽ የልሽ ወቁልን ፈቷ፣ ተፋታል ብዬ አስጨፍሬልሽ አርጂ አስበልቼልሽ እንኳን በሰላም ተገላገልኩ። እየመሸኝሽ አደለ ምፈልግ ጉድ ጉድ ጉድ ማለት ነው። ወይኔ ገና ከተገናኙ እኔ ሳይድ እስከዛሬ ልጅቷ ጤነኛ አደለችም። እንዴት እንዳገባት እኮ መጀመሪያ ራሱን በበሬክና ብቻ አይደለም ያገባቸው ሰይድ የሆነ ነገር እንደያዙበት በጣም እርግጠኛ ነኝ። የሆነ ነገር የሆነ ጨዋታ እንዳለ በጣም ተጠራጠረ ነበር ማለት ነው። በቃ ማለት አሁን ፍታኝ ስትለው እሺ እፈታሻለሁ አለው፣ አላት። እሺ እፈታሻለሁ ሲላት እንደዛ የሆንም የምትል ከሆነ ደግሞ ቪዲዮን እለቅና ራሴን አጠፋለሁ። ማለት ምንድ የምትፈታኝ ከሆነ ነው። አሁን እሷ አመጣጧ ምንድነው እንዲለምናት ለምኗት በቃራ ዩኔ አልፈታሽም። ኧረ በእናትሽ ምናም ቢላት ካልፈታኝ ወይ በረኪና ጠጣለሁ፣ እምቢ እሪ ምናም ልትል ነው እፈታሻለሁ አለው። ስለ ድንግጥ ብላ እሺ ትፈታኛለህ ቪዲዮውን እለቃለሁ። አኡዝ ቢላህ ሚን ሸይጣን ረጂም ምን አይነት እንዲ እኔ ከዚች ጋር ነው ታዲያ ጣሁንት ሁኝ የምኖረው እንዲ እኔ እንደዚህ አይነት ነገር አሳቡ ራሱ አይመጣልኝም። እኔ እስከ ዛሬ ድረስ እንዲ ሰው ራሱ እንዲ እቺ እኮ ማለት ነው የገንዘብ ባሏን የቀረፀች ነገ፣ እኔ አሁን ሰይድ ጋር ብኖር ማለት ነው፣ ከባሌ ጋር ብኖር ቤቴ ንትዳር ቢ እኔ ደግሞ በጣም ፈዛዛ ነው። ቤት ሰው መጥቶ የፈለገው ነገር ቢያረግ እኔ ራሴን ምናምን ለንተን ለማለት ሳይሆን ወላሂ የሚያቀሰው በጣም ነው። ምንም ነገር ቢደረግ አላየሁም። እኔ አንዱ ክፍል ቁጭ ቤ፣ አንዱ ክፍል ብገባ ማለት ነው ያው መገናኘታችን አይቀርም። ወይ ሰይድ አሁን ሰይድ የእኔ ቤት ቁልፍ አሁን እኔና ሰይድ ታርቀን አንድ ላይ ብኖር አስባችሁ ላይ የቤቴ ቁልፍ ይኖረዋል የቤት የቁልፍ ኖሮ ማለት ደግሞ አዩ እንደምንም ብላ ቁልፉን በዚህም በዛም ብላ በትበት ብላ ካገኘች በኋላ ድብቅ ካሜራ ብትገጥምብኝስ? ከዛ እንደፈለገች ስታሽከረክረ ማለት ነው። ገና ገና ቪዲዮ ይራቁቱ ቪዲዮ ይወጣብኛል ብዬ እንዲህ እንዲህ እናት ይቻላል። አሁንም አትፈራም ታስታውቃለች። እንዲህ ሲፈጠርኩ መፍታት ብትፈልግ ኖሮ ሳይድ ሀረድ ሂዷል። አይደል? ሰይድ ከሐረር ሲሄድ የቤቱ ቁልፍ መቼም አይኖራትም አይባልም። የቤት ቁልፍ ይኖራታል። ሰይድ ጥሏት እየተሽከረከረ ነው አይደል እንዴ። ስለዚህ ሰይድ ጥሏት እየተሽከረከረ፣ ቁልፍ እሱም አለው እሷም አላት፣ እርግጠኛ ነኝ። እቃ የቤት በቃ ይሄ ሸኘኝ ምናምን የምትለው ማለት ነው። አሁን ሰው ሊጣላ ሲል እንደ ነው እንትንም ወከባ የሚፈልግ ሰው ማለት ነው። ልክ ሰው ሲያይ ማን አንድ ሰው ከመፍራቱ የተነሳ መደባደብ ምናምን አይፈልግም አይደል

ትልቅ ቃረግና ካሜራ የደበቅሽ ነበር ምን ለማድረግ እንደምመጣ፣ ራቁታችን እየተቀረጸሽ ነው ቪዲዮ ማታ ማታ። ለካ ካሜራ ነው። ይሄንን ቪዲዮ በትለቂ እኔ እኮ ወንድ ነኝ። የምትጎጂው እኔ ለማድረግ ምንም አሁን

እንደ ትልቅ ሰው ቁጭ አድርጎ ሲያወራት የፈለግሽውን ነገር አደርግልሻለሁ። ደግሞ ሳይት ከቆረጠ ቆረጠ ነው እንደሚያደርገው እርግጠኛ ነበርኩ ማለት ነው። የሆነ ነገር ይላል ይላል በቃ ተ ከተው ተወ ነው እና አዩ የምፈልጊውን ነገር አደርግልሻለሁ፣ ምንም ችግር የለውም ቁጭ በይና ተቀመጭና ቁጭ አድርጎ አናገራት መሰለኝ። ቁጭ አድርጎ ማለት ነው እኔና አንቺ ሱመያን ሂጄ ካላገኘኋት የምፈልጊውን ነገር አደርግልሻለሁ። አልሄድም የምትሄኝ ከሆነ ደግሞ አትሄጂም፣ አትሄጂም ወደዚያ። አልሄድም የምትሄኝ ከሆነ ካላገኘኋት ሱመያን፣ ከዚህ በኋላ እንዳትሄድ እንዳትፈልጋት ካልሽኝ አልፈልጋትም፣ የምፈልጊውን ነገር አደርግልሻለሁ ሲላት፣ አዩ ሆዬ የሚያገኘኝ መስሏት፣ እንዲ እድልሽ በጣም ያኔ እሺ ማለት እያለባት እስከ ዛሬ ታግሳ ታግሳ ሱብሃንላ

እኔ መጀመሪያስ እንደው ምናልባት ለወደፊት አሁን ለወደፊት እንኳን የሚባል ነገር የለኝም። ይሁ እንዴ ሰው እኮ እራሱን ካልወደደ ማለት ነው መጀመሪያ መጀመሪያ ምንም ነገር ሲመጣ ለራሳችሁ ነው የምትሆኑት አይደል እንዴ? እቻ አጥፍቶ ጠፊ ነው የምትሆኑት። የሆነ ነገር ቢያናድላት እኔ እስከ ቤተሰቡ ሰብ ጭርስ ማድረጉ አይቀርም። አጥፍቶ ጠፊ ማለት እንደዚህ ነው። ራስ ራሳችሁን አትወድማል። ቪዲዮ ለቂጮ እራሴን አጠፋለሁ አለች፣ ታደርገዋለች። ልጅ ታስታውቃለች። አስቡት የራሷን ቪዲዮ ማለት ማንኛውም ሴት አይደለም፣ ሴት ወንድ ራሱን ቀርጾ አይለቅም። ማንኛውም ሴት ራሷን ካሜራ ቁጭ አድርጋ አትቀርጽም። ወንዶች ናቸው። ስንት ሴት እህቶቻችን በሚያሰቃዩበት ሰዓት ስንት ሴት እህቶቻችን የሚያሰቃዩ ወንዶች አሉ። እቺ ደግሞ ተገልብጣ ተገለባብጣ የገንዘብ ባሏን ቪዲዮ ቀርጣ እስከ ራሷ እለቀዋለሁ ታዲያ ይህቺን እኔ ጤነኛ አይደለችም ስል ማለት ነው። ጤነኛ አይደለችም ማለት ነው። ያንሰኛል። ጤነኛ አይደለችም። ሁሉ ሲፈጠር ከዙሪያ የሚሄዱት ሰው ሁሉ ሰው ብላ የምታመጣቸው ሁላ ጤነኛ አይደሉም፣ የነካቸው ናቸው። መጀመሪያ እኮ አብሯችሁ የሚውል ሰው ራሱ አብሯችሁ እንደሚባለው፣ ጊደር ከአያ ጋ ብትውል ፈስ ተምራ ትመጣለች እንደሚባለው ማለት ነው። መጀመሪያ አብሯችሁ የሚሆን ሰው ራሱ አስፈላጊ ነው። ስርዓት ከሌላቸው ሰዎች ጋር እየሄደች ስርዓት ከሌላቸው ሰዎች ጋር እየዋለች፣ ጓደኞቿ ሁሉ ስርዓት የሌላቸው ናቸው። እንዴት ይቺ ልጅ ስንስራች እንዴት እራሷን ትውደድ? በጣም እኮ ነው የሚገርመው። እንደገና ደግሞ ክፈትልኝና ልብሴ ልውሰድ ሳይሄድም በቃ ሲያውም አሁን አነጋገሩ ማለት በጣም የሰለቸው ነው ይመስለው በደግሽ እንዳገቡስ ደግሽ ድርሻለሁ በነገራችን ላይ የእነተሎተሎ ቤት ግድግዳው ሰንበሌጥ ማለት ይሄ ነው። መጀመሪያ በቃ ቸኩሎ ተቸኩሎ ምናምን ነገር ድርግም አለ። የልጅነት ወዳጅ ናት፣ ታውቃታለሁ ምናምን። ምናልባት አንድ ሰው እኮ እያደገ በሄደ ቁጥር ማንነቱ እንትኑ፣ ሀሳቡ፣ ፍላጎቱ እየተቀየረ ነው የሚሄደው። ሰውን አውቃለሁ ብሎ ማግባት በጣም ይከብዳል። ከመጀመሪያ ወይ አብሮ ካላደገ ማለት ነው። አሁን ስለሚያውቃት በቤተሰብ በምናምን መጀመሪያ ሳይ ደስ ብሎት አገባት። አሁን ይኸው፣ ደግሼ እንደአገባሁሽ ደግሼ ፈታሻለሁ ደስ እያለኝ። ምንም የፈለገው እብድ ብትሆን ጥሩ ብትሆን ጥሩ አመለካከት ቢኖራት ለትዳሯ ለባሏ ክብር ቢኖራት ኖሮ ሳይድ እንደዚያ ይላትም ነበር። ሳይድ ፈጥ ችግር የለውም ሂጂ ጥር ግብ አይላትም ነበር። ለራሷ ክብር የላት ለትዳሯ ክብር የላት ለሰው ክብር የላት ይኸው ሂጂ አላት። ሂጂ በቃ እንደውም ልብስሽን እዘሽ ሂጂ አላት። ልብስሽን እዘሽ ሂጂ ሲላት አሁን በረኪናው ያው በፊት አሁን በበረኪና ነው አይደል? እየያዘችው በረኪናው እንግዲህ አስቡት አሁን በበረኪና ማስፈራራቷን ትተን በራቅ ፎቶ ተሰው ያሰራራል እኔ ወንድ ነኝ፣ እኔ ብትለቂው ምንም አልሆንም ሲላል፣ ለቅቄው ራሴን አጠፋለሁ። ያን አክስቡት ለዚህ ለዚህ ደረጃ ለዚህ ያክል ደረጃ ካሜራ ደብቃ ራሷን ባለቤቷን እንግዲህ አላሁ አለም፣ ሌላ ነገርም እያደረጉ ሊሆን ይችላል እኮ የቀረጸችሁ በጣም ለአይምሮ የሚከብድና የሚሰቀጥጥ እንደዚህ አይነት ብልግና እንደዚህ አይነት አይደለም፣ እንደዚህ እኔ ከባድ ስድብ አላውቅም። እንደዚህ አይነት ብልግና ያለባት ሴት ጋር ሂጄ ብታረቅ ምን አይነት ህይወት እንደሚቀጥል እንደሚኖረኝ ለእኔም ሆነ ለልጆች አስባችሁታል? እኔ ሴት ልጆች ናቸው ያሉ ነገ፣ የወደፊት ከኔ የበለጠ ከኔ ደስታ የበለጠ የልጆች ህይወት ያሳስበኛል። አሁን ይህ ሰውዬ ከአዩ ጋር ሆኖ ትርቅ በጣም የማይታሰብ ነገር ነው፣ በጭራሽ ማለት ነው ልመለስ፣ እንደዚህ እየፈለገኝ እንደዚህ እየለፋ ምናምን ብዬ ልመለስ። ግን እቺ ለራሱ ያልሆነች ሲል ለእኔ ትመለሳለች? ደግሞ እንደው እኔ ማለት ምን ያክልስ እጠብቃታለሁ? ምን አሁን እኔ ሰው አላቅም። በሆነ ሰው አስል ካሜራ፣ አሁን ዘመኑ በከፋበት ጊዜ ቤተ ውስጥ ምን እንደምታስቀምጥበት ምን አውቃለሁ? እች ለራሱ ያልሆነች ነገ ወይ ሳይድ ነገ ወይ ልጆቹን ብሎ ነገ ረጅም ሰዓት ቢያሳልፍ እንዴት እኔ ወይ ወይ ገላዬን ስታጠብ ወይ ሽንት ቤት ልገባ ነው ብለ ሽንት ቤት ገብታ የሆነ ነገር ብታስቀምጥ አስባችኋል። ገላችን ገላ ሰው እንግዲህ ከነልብሱ ሻወር አይወስድ። አስቡ፣ በንዴት ለቀው ማለት ነው። ሰው ደውሎ ነው ርቃና ፎቶሽን ተለቀሻል ቢሉኝ ምንድነው? እኔም እኔ ምን ደሳ ራሴ ላጠፋ ነው። ከዚህ ሁላ ነገር እናቴ እንደተከበርኩኝ? ቁጭ ብለው እንደዚህ እዚ ዩቱብ ላይ መጡ፣ የእነሱን ቪዲዮ ሪያክሽን እየሰራ እንደዚህ እንዳማረብኝ እንዳማረብኝ ብሞት ስናቴ እቺ እንደዚህ አርገል። እኔ በጭ እኔ እንደዚህ አይነት ነገር አልችልም። እንትላለ ማለት አይምሮ ይነካና መንገድ ላይ ነው የምወጣው፣ አብጄ ማለት ነው አብዳለሁ። መጀመሪያ ሰው ለራሱ ክብር ሊኖረው ይገባል። እና እኔ ሳይድ እንደዚህ እያስፈራራች ከምትኖር እንደው ማለት ትዳር ማለት ፈልጋችሁት ሁለት ሰው ተዋዶ አንዳንድ እኮ ሰው ባይዋደድ እራሱ መከባበር አለ። ትዳር ላይ መከባበር ከሌለበት አንድ ወንድ ወይም ደግሞ አንድ ሴት ለጥቅም ከሆኑ የሚፈልጋችሁ ያ ሰው በቃ የሆነ ሰዓት ላይ በቃ አውቶ መወርወሩ አይቀርም። ስልችት ሲለው አውቶ ይወረውራል። ስለዚህ አሁን ወይ ካልተከባበራችሁ ወይ ካልተዋደዳችሁ በቃ መለየት ነው ያለባችሁ እንደ ሰው። አንቺ አሁን ሳይድን ለጠቅመ ብለሽ ሙጭጭ ብለሽ ነገ ሲሰለችው አወጥቶ ቢጥልሽ እንዴ? ካሁኑ ተነጋግራችሁ ብትለያዩ ይሻላል። መጀመሪያ በኩሌረክስ አስፈራራሽ። ይሄ በኩሌረክስ ይሄ በረኪና ነው። ይሄን ሁላ ጉድ ያመጣብሽ ማለት ነው። በበረኪና አስፈራርተሽ አሁን ሰላም ኑሮ እራሱ እየኖር ሻረ የራሽን ትዳር ለብቻሽ ኖረሽ ቢሆን ሰላም ኖሮልሽ ሰላም ትዳር፣ ወይ ደግሞ ወዶሽ አግብቶሽ ቢሆን ሁለተኛም እንኳን ብትሆኝ እሱ ፈልጎሽ ተፈላልጋችሁ ተፈቃቅራችሁ ቢሆን ይሄ ሁላ ነገር አይመጣም። አሁንም እንደገና በረኪ ነው ሲያልቅ ወደ ምን ተሸጋገርሽ? ወደ ቪዲዮ ተሸጋገርሽ። እሱ ቪዲዮ ሲያልቅ አንቺ ነፍስ ታጠፊያለሽ ያለምንም ጥርጥር፣ እና በጣም ነው የሚያስጠላው። ልብ ይስጠሽ። ሳይድም በቃ አላ እኔን አትፈልገኝ ከዚህ በኋላ እ መጀመሪያ ሚስትን አስተካክላት፣ እሷን አስተካክላት። ልብ ይስጣት። መጀመሪያ እንደዚህ ነገር አታድርጊ ሀራም ነው በላት። እን ስለዚህ መጀመሪያ ሚስትን ስነስራት፣ አ ከዛ እኔን ፍለጋ ትመጣለህ፣ ከዛ ልጆችን ታያለህ። አሁን በዚህ ወከባ መሀል ሳይድ ልጆችህንን ካያቸው ማለት ራሱ ችግር ነው። አሁን እኔ እናንተ ተስማምተን ራሱ ለልጆች አስቤ እኔ እስካሁን ራሱ ለልጆች በማሰብ ነው ለልጆች አስቤ እኔ እናንተ አንድ ላይ እንገናኝና ብንለያይም እንኳን እየመጣክ ልጆችን ያቸው ብልክና ቦታዬን ብታቅ ያለውበትን ብታውቅ ለሷ መናገርን አይቀርም። ምን ልታረግ እንደምችል ይችል ይከብዳል፣ እና እቺ ሰው ከማገት ወደ ኋላ አትልም። ለራሷ የራሷን ቪዲዮ ለቃለሁ ምን እንጃ። እኔ በቃ ልብ ልብ አለ ይስጥሽ ነው ምለው፣ ሌላ ምንም አለልሽም። ለማንኛውም ሳይድ አላህ ከአንተ ጋር ይሆን። እኔ በዚህ ወከባ መሀል መቼም እና እዚህ ጋ ነኝ እና ምክንያቱም ከምንም እና ከማንም በላይ ራሴና ልጆች ነው ማስቀድሞ ማለት ነው። አንተ ፈልገ ወደ ስለገባ ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነውና ወደ ስለገባ አፈት ነው አይመለከተኝም። የልጆች አባት ነው ክፉ እንዲነካ አልፈልግም። ስለዚህ እዛው ባላችሁበት እኔ ለቀቅ አድርጉ። አጨብጭቁኝ በጓደኞች ማይጨብጭቁኝ አንተም አጨብጭቀኝ። የዛን ጊዜ ሲፈጠር ሆይ ሆይ ብለው አጨብጭበው ወይ ዳር ሁሉ አሁን ለማስታረቅ የሚያጨበጭቡ ሁሉ እነሱም እናንተም ሽክፍክፍ ብላችሁ አዩን፣ ከበብ ብላችሁ መከሯት አዩን፣ አስተካክሏት። ለወደፊቱ ለኔ ሳይሆን ለወደፊቱ ልጆች የራሱ አባታችን ቤት ብለው ሲሄዱ ምን አይነት እናት ናት ውስጥ ያለችው የሚለው ልጆች ልጆች ስትል አሁን እችኮ ቤት ቁጭ ብላችሁ ልጆቹ ራሱ ይመጡ አንተ ልጆቼ ልጆች ስትል ሌላ ነገር ታስባለች ማለት ነው። ሌላ ነገር ልታርግ ትችላለች። ለራሷ ያልተመለሰች ሴት ነገር ልጆች ወጣት ይሆናሉ ያድጋሉ። አላ ያሳድግልኝ ልጅ ያላችሁ ነው አላ ያሳድግላችሁና፣ እኔ ያን ነገር ስለሚያስፈራኝ ይሄ ነገር ገደባ ብጅለት፣ መጀመሪያ እኔን ከመፈለገ በፊት የራስህን ህይወት መስመራስ የራስህን ህይወት አስተካከል፣ ከዛ በኋላ ያለው አለ ያለው ነው የሚሆነው፣ ሁሉም ነገር ማለት ነው። ለማንኛውም ወሪያ በዘውባችሁ፣ ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።